በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሴራ፣ ተንኮል፣ ስለላ፣ ማጭበርበርና እምነት ምን አገናኛቸው? የግሪክ፣ የካቶሊክ የሶሪያ የሕንድ፣ የሩሲያ፣ የግብፅና የኢትዮጵያ አብያተ ክርስቲያናት ስንክሳሮችን ስንመለከት በእነዚህ ቀደምት አብያተ ክርስቲያናት ለቅድስና የበቁ አባቶችና እናቶች ታሪክ ጾም፣ ጸሎት፣ ትምህርት፣ ሱባኤ፣ ተጋድሎና ሰማዕትነት በድፍረት በመመስከር ንጽሕና፣ ተባሕትቦ፣ ለሰዎች በጎ ነገር ማድረግ ለሌሎች መስዋዕትና ሌሎችንም የእምነት እሴቶችን እናያለን። ማጭበርበርን፣ ማታለልን፣ ስለላን፣ ዘረፋንና ጥፋትን በቅድስና መንገዳቸው ውስጥ ፈጽሞ አናገኘው። የሂንዱይዝምን፣ የኮንፊሽየዝምን፣ የዞራስተሪዝምን፣ የሌሎችንም የቀደምት ሰዎች እምነቶችን እነኝ ጾምና ጸሎት ምናኔና ተጋድሎ ራስን መግዛትና ይህንን ዓለም መናቅ ማስተማርና መማር ለሰዎች በጎ ነገርን ማድረግና ለሌሎች መሥዋዕት መሆንን የእምነቶቹ መሠረታዊ እሴቶች ሆነው እናገኛቸዋለን። ማጭበርበር፣ ማታለልን፣ ስለላን፣ ዘረፋንና ጥፋትን በቅድስና መንገዳቸው ውስጥ ፈጽሞ አናገኘውም። እነዚህ ነገሮች አንድ ነገር ያመለክቱናል። ሃይማኖት ስሙና ሕግጋቱ ቢለያዩም ከመማርና ከማስተማር ለራስ የእምነቱን ሕግጋት ከመጠበቅ ከውስጣዊ ንጽሕናና ለሌሎች በጎ ነገር ከማድረግ ጋር ፍጹም የተገናኙ ናቸው። የኢትዮጵያ ቤተ ክርስቲያን ተሳስታለች፣ መስበሯን ለቃለች፣ ልናስተካክላት ይገባል ብለው የሚያምኑ ሰዎች መነሳታቸውን ከልዩ ልዩ ምንጮች ስንሰማ ከረመ። በሐሳባቸው መቶ በመቶ ባነስማማም ማማም አንድ ሰው እንዲህ ብሎ ማሰቡ ግን መብቱ እንደሆነ እናውቃለን። የሚከራከርበትን ሐሳብ በግልጽ አውጥቶ የማምነው እንደዚህ ነው ብሎ የማይቀበለውን ነገር በሰለጠነ መንገድ ሐሳቡን ካቀረበ ይሄ ሰው ጤነኛ ሰው ነው ብለን እናምናለን። እንዲህ ካለው ጤነኛ ሰው ጋር መከራከር ሐሳቡን በሐሳብ መጣጥፉን በመጣጥፍ አባባሉን ደግሞ በአባባል ነቀሳውን በነቀሳ መሟገትና ቢቻል መግባባት ባይቻል ደግሞ ከነልዩነት መኖር ይቻላል። ሰሞኑን የምንሰማው ግን ከዚህ የከፋውን ነው። ይህንን አይነት አመለካከት የያዙ ሰዎች በመማርና በማስተማር በመከራከርና በማስረዳት በግልጽ አውጥተው በማሳየትና በማሳመን ሳይሆን በማጭበርበርና በስለላ በማጥፋትና በማውደም እምነታቸውን ለማስረጽ መሞከራቸውን አየን። ይሄ ደግሞ ከጤነኝነት ያለፈ መንገድ ስለሆነ እንቃወመው ዘንድ ግድ ነው።

አንድ ሰው በታቦት ክብርና ሃይማኖታዊ ዋጋ አላምንም ብሎ የሚያምነውን ማስተማር ይችላል። ከፈቀድን እንቀበለዋለን፣ ካልፈቀድን በጨዋ ደንብ አንቀበልህም እንለዋለን። እርሱ በታቦት ስርዓት ስላላመነ የኢትዮጵያ ቤተ ክርስቲያን ታቦታትን ለማጥፋት ለማሰረቅ አሰርቆም ደግሞ ለመሸጥ ከተነሳ ግን ስለ እምነትም ስለ ሀገርም ስለ መብትም ብለን ሰው የተባለን ሁሉ እንቃወማለን። አንድ ሰው በኢትዮጵያ ቤተ ክርስቲያን አዋልድ መጽሐፍቶች ላይ ጥያቄ መጠየቁ ጠላት ነው ብለን አናመን። ምናልባት የተለየ አመለካከት ያለው ሰው እንለዋለን እንጂ ከራሱ እይታና መረጃ ተነስቶ ስህተት ናቸው ብሎ ማስተማሩን ባንወድለትን እናከብርለታለን። ምናልባት ማስረጃውን በማስረጃ ሐሳቡን በሐሳብ እየተነተንን መልስ እንሰጠው ይሆናል። ጠላታችን ነው ብለን ግን አንነሳበትም። ከዚህ ድንበር ተሻግሮ ግን እርሱ የማይፈልጋቸውን አዋልድ መጻሕፍት ለማቃጠል፣ ለመቆንጸል፣ ከየዕቃ ቤቱ ወጥተው ወደ ባዕድ እጅ እንዲገቡ ለማድረግ፣ ብራናውን ለማበላሸት፣ ቀለሙን ለማጥፋት፣ ዕቃ ቤታቸውን ለማቃጠል ከተነሳ ግን ይህ በእምነት ብቻ ሳይሆን በሀገርም ላይ የተነሳ የታሪክና የቅርስ የመብትና የጤነኛ አስተሳሰብ ጠላት ነውና እንቃወመዋለን፣ እንታገለዋለን።

ገዳማዊ ሕይወትን የተቃወኑትን ሁሉ አንጠላቸው። ስላልገባቸው ነው ወይም ደግሞ የእውቀት ማነስ ነው ብለን እንገምታለን፣ እንጂ ያለበለዚያም ደግሞ ጫፋችንን እስካልነኩን ድረስ በዚህ መንገድ ማመን መብታቸው ነው ብለን እንተዋቸዋለን። ከዚህ አልፈው ደግሞ ወደ ገዳማት እየገቡ ቅርስ የሚዘርፉ ሴት ገዳማውያንን የሚደፍሩ የተሳሳተ መረጃን በገዳማት ውስጥ የሚነዙ ከሆነ ግን እምነታችንን ብቻ ሳይሆን ሰብአዊና ሕጋዊ መብታችንን ተዳፍረዋልና እናጋለጣቸዋለን። በሕግ መንሽም ለፍርድ ነፍስ አሳልፈን እንሰጣቸዋለን።

አንድ ክርስቲያን እስልምና የተሳሳተ እምነት ነው ብሎ ሊያምን ይችላል። ይህንን አመለካከቱንም ማስተማርና የተቀበሉትን ማሳመን ይችላል። የራሱ እምነት ከእስልምና የተሻለ ነው የሚልበትን ምክንያትና ማስረጃ ያቀረበ መከራከርና መሟገት መብቱ ነው። ከዚህ አልፎ ግን መስጊድ ውስጥ ገብቶ የጸሎት ሥርዓትን መበጥበጥ፣ የመድረሳ ትምህርት ቤቶችን ማፍረስ የሙስሊም ልብስ ለብሶ ተመሳስሎ በመግባት የእስልምና እምነት አማኞችን ሰላም መንሳት፣ ቁርኣንን ማቃጠል፣ የእስልምና ጥንታዊ ቅርሶችን ማጥፋት፣ በእስልምና ጉዳዮች ምክር ቤት የአሰራር ስርዓት ውስጥ ሰርጎ የአሰራር ስርዓቱን መበጥበት ከጀመረ ግን ጤነኛና ከህጋዊ መንገድ አልፏልና ከሙስሊሞቹ ጋር አንድ ሆነን እንቃወመዋለን።

ማንኛውም እምነት ሰይጣናዊነትን ይቃወማል በራሱ በሰይጣን የሚያመልክ ካልሆነ በስተቀር የሰይጣናዊነት ሁለቱ ዋና ዋና መገለጫዎች ክፋትና ተንኮል ናቸው በእምነት ስም ወንጀል ለመስራት ካልታሰበ በስተቀር ከእምነት ጋር ክፋትንና ተንኮልን አስተሳስሮ መጓዝ ወተትና ኮምጣጤን አብሮ ከማኖር በላይ የማይቻል ነው አሁን አሁን የኢትዮጵያ ቤተ ክርስቲያንን እናድሳለን ብለው በተነሱ አካላት ዘንድ የምናየውና የምንሰማው ነገር የኢትዮጵያን ቤተ ክርስቲያን አስተምሮ በመቃወም የተነሳ ሌላ ንቅናቄ አይደለም፣ ክፋትንና ተንኮልን አንግቦ የተነሳ ሰይጣናዊ ንቅናቄ እንጂ። ዓላማውን ማደስ አይደለም፣ ማፍረስ እንጂ። እስካሁን ድረስ በየትኛውም የእምነት ታሪክ ውስጥ ታይቶ በማይታወቅ ሁኔታ ስለላን፣ ሴራን፣ ማፍረስን፣ ስርቆትን፣ ዘረፋን እና ማታለልን የእምነቱ ማራመጃ መንገዶች ያደረገ ብቸኛ የእምነት ንቅናቄ አለ ከተባለ እርሱ ዛሬ የምንሰማው የተሃድሶዎች ንቅናቄ ብቻ ነው። ትክክለኛ ነገር አለኝ፣ በያዝኩት ነገር አምንበታለው፣ ለያዝኩት ነገርም እከራከርበታለው ማስረጃና መረጃም አለኝ የእኔ መንገድም የተሻለ ነው ብዬ አምናለሁ፣ የሚል አካል ራሱን በይፋ ገልጦ ፊት ለፊት ወጥቶ ሐሳቡን አንጥፎ ማስረጃውንም አሰልፎ በብርሃን ይጓዛል እንጂ በጠላት ከተማ እንደተገባ ሰላይ የድብቅ መንገድ አይጓዝም። የኢትዮጵያ ቤተ ክርስቲያን ሕጋዊም መንፈሳዊም ተቋም ናት። መብቶቿ እና ጥቅሞቿ በሕግ ልዕልና ያላቸው ናቸው። ተቋሞቿ፣ ንብረቶቿ፣ ትምህርት ቤቶቿ እና ቅርሶቿን የመጠበቅ የመንከባከብና ለትውልድ የማስተላለፍ መብት አላት። በእነዚህ ክልሎች ገብቶ ማንም ሌላ ወገን ያልተፈቀደላቸውን ተግባር በድብቅ እንዳይፈጽም ሕግም ሞራልም ይከለክለዋል። አሁን እያየነው ያለነው ተግባር ግን የሃይማኖት አስተምሮ ተቃውሞ ሌላ የተሻለ አስተምሮ የማምጣት ተግባር ሳይሆን ክፋትና ተንኮልን ገንዘብ ያደረገ የሴራ ተግባር ነው። በገዳማት ገብቶ ብራና መፋቅ፣ የአብነት ቤቶችን መበተን፣ ከፍተኛ የትምህርት ተቋማት ውስጥ ገብቶ ስም ሀብቷን መበከል፣ ቅርሶቿን መዝረፍና መሸጥ፣ ጥንታውያን ተቋማትን ማውደም ታሪካዊና ጥንታዊ ንዋያተ ቅድሳትንና መጽሐፍትን ማበላሸት። ታዲያ ይሄ በምን መመዘኛ ነው የሃይማኖት ሥራ የሚሆነው? የኢትዮጵያ ቤተ ክርስቲያን የጥንታዊ የክርስትና ትምህርት ጠባቂ፣ የጥንታዊና ታሪካዊ የክርስትና ሀብቶች ባለቤት፣ የጥንታዊ መጽሐፍት ግምጃ ቤት፣ የቀደምት ኢትዮጵያ ባህሎችና ትምህርት ቤቶች መገኛ፣ የሀገራዊ የአስተምሮ ጥበብ ማዕከል የቀዳሚ ክርስትናዊ ዜማ መፍለቂያ፣ በብዙዎች ዘንድ የጠፉ የአበው ድርሳናት ማከማቻ፣ ልዩ ክርስቲያናዊ ማዕከል ናት። በዚች ቤተ ክርስቲያን ላይ በተንኮልና በሴራ የሚደረግ ወንጀል ሁሉ በሦስት ነገሮች ላይ የሚሠራ ወንጀል ነው፤ በክርስትና ላይ በሰው ልጅ ታሪክ ላይና በሀገር ላይ

በአንዳንድ የአውሮፓ ሀገሮች ተጀምሮ ምዕራቡን ዓለም መንፈሳዊነት ወደ ተለየው ክርስትና የከተተው የተሃድሶ ነፋስ በክርስትናና በክርስቲያናዊ ሀብቶች ላይ የማይተካ ጥፋት አድርሷል። በወቅቱ በተቀሰቀሰው ስሜታዊነት በተሞላው ነውጥ ምክንያት አያሌ ክርስቲያናዊ ትምህርቶችና ቅርሶች ላይመለሱ ጠፍተዋል። ከሁለት መቶ ዓመታት በኋላ ብዙ ሀገሮች ከቀበሩበት ሊያወጧቸው እንደ ኤሳው በእንባ ቢፈልጓቸው ሊያገኟቸው አልቻሉ። በዚህ የተነሳ ታላላቅ የቅርስ ጥናትና ጥበቃ ማኅበራትን አቋቁመው በሌሎች ሀገሮች ያሉ ቅርሶች ተመሳሳይ ውድመት እንዳይደርስባቸው የቻሉትን ሁሉ በጸጸት ሰርተዋል። በዚህ ዘመን ከደረሰው ጥፋት በእግዚአብሔር ቸርነት ከተጠበቁት ሀገሮች አንዷ ኢትዮጵያ ናት። ለዚህ ነበር አያሌ ሚስዮናውያኖችና አሳሾች ቅርሶቻችንን ሲዘርፉና ሲተረጎሙ ይኖሩት። አውሮፓውያን በክርስትና ላይ የሰሩት የማይካስ ወንጀል አምላክ የለሽ ትውልድን እንጂ ጻድቅን አላፈራላቸው። ይህንን ወንጀል ኢትዮጵያ ላይ ለመድገም መነሳት ክርስትናን ያለ ጥግ ማስቀረት ነው። የኢትዮጵያ ቤተ ክርስቲያን ትክክለኛው ክርስትና ምን እንደሚመስል በትክክል ማሳየት ከሚችሉ ጥቂት ጥንታውያን አብያተ ክርስቲያናት መካከል አንዷ ናት። ለዚህም ነው በዚች ቤተ ክርስቲያን ላይ በተንኮልና በክፋት የሚደረግ ወንጀል ሁሉ በክርስትና ላይ የሚቃጣ ወንጀል ክራይም አጌንስት ክርስቲያኒቲ የምንለው። በሰው ልጅ ታሪክ ውስጥ ታላላቅ ለውጦች ካመጡት ታሪኮች ዋነኛው ክርስትና ያመጣው ለውጥ ነው። ለዚህም ነው የክርስትና ታሪክ ከሰው ልጆች ታሪክ መካከል ዋነኛ ታሪክ የሚሆነው ክርስትና ትምህርት ብቻ ሳይሆን አስተሳሰብ፣ የትምህርት መንገድ፣ ርዕዮተ ዓለም፣ የሥነ መንግሥት ምንጭ፣ ፍልስፍና፣ የሥልጣኔ መዘውር፣ የዓለምን መልክዓ ምድር ቀያሪ፣ የሥነ ጽሑፍ መንገድ፣ የሥነ ስዕል መርህ፣ የሥነ ጥበብ ትልም፣ የሥነ ዜማ ስልት፣ የሕዝቦች መገናኛ ድልድይም ሆኗል። የክርስትና ሀብቶችና ቅርሶች የአንድ እምነት ሀብቶችና ቅርሶች ብቻ ሳይሆኑ የሰው ልጆች ሀብቶችና ቅርሶች ሆኗል። በእነዚህ ሀብቶችና ቅርሶች ላይ እናድሳለን በሚሉ አካላት የሚሰነዘረው ጥፋት በሰው ዘር ሀብት ላይ የሚሰነዘር ጥፋት ወይም ክራይም አጌንስት ሂዩመን ሄሪቴጅ ተብሎ የሚጠራው ጥፋቱ፣ ከዚህም አልፎ ሀገራዊ መልክም አለው። የኢትዮጵያ ቤተክርስቲያን የኢትዮጵያን አብዛኛውን ሕዝብ የምትወክል፣ አስተሳሰቡንና ርዕዮቱን የምትቀርጽ ተቋም ናት። ታሪኳ የሀገሪቱ ታሪክ፣ ባህሏ የሀገሪቱ ባህል፣ ቅርሷ የሀገሪቱ ቅርስ፣ ጥበቧ የሀገሪቱ ጥበብ፣ ዘመን መቁጠሪያ የሀገሪቱ ዘመን መቁጠሪያ ሆኗል። ቤተ ክርስቲያኒቱ የሀገሪቱ አንዷና ዋነኛ መገለጫ ናት። እናም በዚህች ቤተ ክርስቲያን ሀብቶች ላይ የሚሰነዘር ጥፋት ሁሉ በሀገር ላይ የሚቃጣ ወንጀል ወይም ደግሞ ክራይም ኤጌንስት ዘ ማዘርላንድ ነው። የሚመለከተውም የቤተ ክርስቲያኒቱን አማንያን ብቻ ሳይሆን መላውን ኢትዮጵያዊ፣ የሀገሪቱን መንግስትና ኢትዮጵያን ወዳጆቿን ሁሉ። እናም ክርስትና ስለላ፣ ሴራ፣ ዝርፊያ፣ ውድመትና ደባ አይደለምና የክርስትናም መንገድ ቀናና ግልጥ እንጂ ተንኮልና ክፋት አይደለምና ይህንን በክርስትና ስም በክርስትና በሰው ዘር ሀብትና በሀገር ላይ የተቃጣ ወንጀል አንድ ሆነን ልንቃወመው ልናስቆመውም ይገባል። የመርከቡ ወለል በተሰራበት ቁሳ ለመስማማት ይቻል የመርከቡን ወለል መነቃቀል መጀመር ግን ትርፉ ተያይዞ መስጠም ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር አሜን። Oh, my God.